በብሔረሰብ አስተዳደሩ የኢትዮጵያ ታምርት ንቅናቄ ተግባራዊ መሆኑን ተከትሎ በኢንቨስትመንት ዘርፉ ተስፋ ሰጭ ለውጦች እየተመዘገቡ ነው። ዘርፉን ሊያሳድጉ የሚችሉ የኢንዱስትሪ አምራች ፋብሪካዎች መገንባትና መስፋፋት አንዱ ማሳያ ነው። በሰቆጣ ከተማ ወደ 26 የሚደርሱ የኢንዱስትሪ ፋብሪካዎች ሲኖሩ ስምንቱ ማምረት የሚችሉ ሲሆን ሶስቱ በሙከራ ምርት ላይ ይገኛሉ። ከ42 ሚሊዮን ብር በላይ የሆነ በጀት ወጪ የተደረገበት በሰቆጣ ከተማ የምግብ ዘይት ፋብሪካ ተጠናቆ የሙከራ ምርት ጀምሯል። የተጀመረው ፋብሪካው 2012 አራተኛ ወር አካባቢ ነው የተጀመረው። እንግዲህ እስከዛሬ ድረስ ባለው ሁኔታ ያው ግንባታዎቹ ተጠናቀው ከባንክ አበዳሪ ድርጅቶች ጋር ግንኙነት በመፍጠር ማሽኑ ገብቶ ያው ለዚህ በቅቷል። በዚህ በአምስት አመታት ውስጥ ማለት ነው የማሽኑ ስራ ወደ 21 ሚሊዮን አካባቢ ደርሷል። በአጠቃላይ ግን 42 አካባቢ ደርሷል። እንግዲህ በቶን ነው ማሽኑ እንትኑ ስታንዳርዱ አስር ቶን ነው የሚለው ከአስር ቶን ማለት መቶ ኩንታል የመስራት አቅም አለው ማለት ነው። አሁን ባል በዚህ በሙከራ ጊዜ እስከ አስራ አምስት ሰው እየተጠቀምን ነው ያለን። ሙሉ በሙሉ ወደ ስራ ሲገባ ግን እስከ ሰላሳ ያላነሰ ስራ አጦችን እንይዛለን እናስባለን በዚህ አመት አጠናቀን ከዛ አመት ሙሉ በሙሉ ምርት እንጀምራለን ብለን እናስባለን። በብሔረሰብ አስተዳደሩ በመሬት ውስጥና ከመሬት በላይ የሚገኙ በጥናት የተረጋገጡ ለሀገር ሆነ ለአካባቢ ኢኮኖሚ መዋቅራዊ ሽግግር በመፍጠር ለአምራች ኢንዱስትሪ አም ሊፈጥሩ የሚችሉ ሀብቶች ባለቤት ነው። እንደሚታወቀው ዋግ ከመሬት በላይም ሆነ ከመሬት በታች የሚገኙ በጥናት እየተረጋገጡ የመጡ ለአካባቢያችንም ሆነ ለሀገር ኢኮኖሚ መዋቅራዊ ችግር እንዲፈጥር የሚያስችሉ ለአምራች ኢንዱስትሪው ዘርፍ ግብዓት የሚሆኑ የተፈጥሮ ጸጋዎች የተፈጥሮ ሀብት ባለቤት ናት። ባለፉት ሁለት ዓመታት ኢትዮጵያ ንቅናቄ መድረክ ከጀመርንበት ጀምሮ በዘርፉ በተከሰቱ እና በመጡ ለውጦች 301 ባለ ባለሀብቶች የኢንቨስትመንት ፈቃድ በመውሰድ ወደ ምርትና አገልግሎት ሲገቡ ለ25627 ዜጎች የስራ እድል እንደሚፈጥሩ ይታመናል። ፈቃድ ካወጡ 301 ባለ ሀብቶች ውስጥ 1ቶ 105 የሚሆኑ ፕሮጀክቶች የፕሮጀክት አዋጭና ሰነድ አቅርበው ተቀባይነት ማግኘት ይችላሉ። ተቀባይነት ካገኙት ፕሮጀክቶች መካከል 68 የሚሆኑት ባለፉት ሁለት ዓመታት ወደ ግንባታ ገብተው በተለያየ የአፈጻጸም ደረጃ ላይ ይገኛሉ። በአካባቢው በተፈጠረው ጦርነት ምክንያት ምርት አቁመው የነበሩ 18 አነስተኛና መካከለኛ ኢንዱስትሪዎችም ወደ ስራ በመመለስ ለ346 ዜጎች ቋሚ የስራ እድል መፍጠር ተችሏል። ኢትዮጵያ ለኢንዱስትሪና ፋብሪካዎች ግብአት የሚሆን እምቅ ሀብት ያላት ብትሆንም ይህንን አለምቶና ወደ ሀብት ቀይሮ በመጠቀም በኩል እስካሁን ያልተሰራበት ዘርፍ ነው። በኢንቨስትመንቱ ዘርፍ ውጤታማ ስራዎች ባለመሰራታቸውና የሚፈልገው ምርት ባለመመረቱም እስካሁን የኢንዱስትሪ መዋቅር አምራች እየሆነ አይደለም። እንግዲህ ሁላችንም እንደምናውቀው ኢትዮጵያ እምቅ ሀብት አላት። ከሀብት ማኳያ ለተለያዩ ኢንዱስትሪዎች ለተለያዩ ፋብሪካዎች አቅም መሆን የሚችል ግባት መሆን የሚችል በርካታ ምርት አላት። ይህን ምርት መሰረት በማድረግ በመጠቀም ወደ ፋብሪካነት ወደ አምራች ኢንዱስትሪነት በመቀየር ረገድ ግን ከፍተኛ የሆነ ችግር አለባት። ለምሳሌ ከእርሻ ስራ አኳያ እንዳገር ወደ አንድ ቢሊዮን ኩንታል ማምረት የሚችል አቅም ያለው መሬት ያለን ቢሆንም በሚፈለገው መንገድ እያመረትን ባለመሆኑ ለኢንዱስትሪዎች ግብዓት የሚሆን ምርት እየተገኘ ነው ብሎ መውሰድ አይቻልም። በተመሳሳይ መልኩ የተለያዩ የተለያዩ ለኢንዱስትሪ ግብዓት መሆን የሚችሉ አትክልትና ፍራፍሬ እንደዚሁም ሌሎች ምርቶች እምቅ ሀብት ያላት ቢሆንም ይህንን እምቅ ሀብት ተጠቅሞ በራስ አቅም በማምረት የራስን አቅም በማጎልበት የውጭን ምርትን በመተካት ረገድ ይሄድን ያለነው ጉዞ እጅግ አዝጋሚ ከመሆኑ ጋር ተያይዞ የአካሄድ መቀየር አለበት፣ በሚል ክቡር ጠቅላይ ሚኒስትር የኢትዮጵያ ታምርት ንቅናቄ ጀምረዋል ማለት ነው። እንደምታውቁት ብሔረሰብ አስተዳደሩ በውስጡ በርካታ እምቅ ሀብቶች ያሉት ቢሆንም እንደ ዞን ያለን የአምራች ኢንዱስትሪ አቅም፣ የኢንዱስትሪዎች አቅም፣ የፋብሪካዎች አቅም ግን እዚህ ገባ የሚባል አይደለም። በዋግ ኽምራ ብሔረሰብ አስተዳደር የኢትዮጵያ ታምርት እኛም እንሸምት መርሃ ግብር በሰቆጣ ከተማ ተካሂዷል።